አስቀድሜ በኢትዮጵያ ማኑፋክቸሪንግ ኢንዱስትሪ ውስጥ ትልቅ ድርሻ በሚያበረክተውና የግብይት ችግርን በሚፈታው በዚህ ፕላትፎርም የስራ ማስጀመሪያ መርሃ ግብር ላይ በዚህ መንገድ ተገናኝተን መርሃ ግብሩን ለማስጀመር በመቻላችን በኢንዱስትሪ ሚኒስቴርና በራሴ ስም ታላቅ ደስታ ተሰምቶኛል። ለዚህ ስራ መሳካት አስተዋጽኦ ያበረከታችሁትን ሁሉ በሚኒስቴር መስሪያ ቤቱና በራሴ ስም ላመሰግናችሁ ወዳለሁ። የማኑፋክቸሪንግ ኢንዱስትሪ ዲኤንኤ ወይም ዘረመል ከሆኑት ጉዳዮች መካከል ቀዳሚው ገበያ ነው። የኢንዱስትሪ ትርጉምም ለገበያ ብሎ ማምረት ነው። በገበያ ያልተደገፈ ማኑፋክቸሪንግ ኢንዱስትሪ ውጤታማ ሊሆን አይችልም። ለራስ ፍጆታ ተብሎ ከማምረት የዘለለ ስለሆነ ተልኮ ማለት ነው። ስለዚህ ኢንዱስትሪዎቻችን ወደ ገበያ በቀረቡ ቁጥር፣ ሰፊ ገበያ ባገኙ ቁጥር፣ ከዓለም ገበያ ጋር በተሳሰሩ ቁጥር በዚያው ልክ እድገታቸው እየፈጠነ ይሄዳል። ጥራት ያለው ምርት ያመርታሉ። በዋጋ ተወዳዳሪ መሆን ይችላሉ። ዘመኑ የደረሰበትን ቴክኖሎጂ የመጠቀም እድላቸው ከጊዜ ወደ ጊዜ እየጨመረ እያደገ እንዲሄድ ለማድረግ ያስችላል። ስለዚህ ይሄ ከሀገራዊ ቀጠናዊና አህጉራዊ ትስስር በላይ ዓለማዊ ትስስራቸውን ዓለም አቀፋዊ ትስስራቸውን ይበልጥ እያጠናከረ የሚሄድ ነው። ያለንበት ዘመን አምስተኛው የኢንዱስትሪ አብዮት በሚባለው ዘመን ላይ ነው የምንገኘው። በዚህ ዘመን ሰውና ማሽን ተሰናስሎ ተዋህዶ ስራዎችን የሚሰራበት ሀሳብ የሚቀያየርበት ምርት የሚያመርትበት ዘመን ላይ ነው የምንገኘው። በዚህ ውስጥ የዲጂታል ቴክኖሎጂዎቹ የቀዳሚውን ቦታ የሚይዙ ናቸው። ስለዚህ የእኛ ግብይት ከዘመኑ ጋር አብሮ መሄድ መቻል ስላለበት በዲጂታል ፕላትፎርሙ የታገዘ ግብይት መጀመራችን ለኢትዮጵያ ማኑፋክቸሪንግ ኢንዱስትሪ ትልቅ የምስራች ተደርጎ የሚወሰድ ነው። ይሄንን ፕላትፎርም በመጀመራችን ምክንያት በጣም ብዙ ችግሮችን ለመፍታት ያስችለናል። አንደኛው ከግብዓት አቅርቦት ጋር ተያይዞ ያሉትን ያነሳኋቸውን ችግሮች ለመፍታት ይሄ ፕላትፎርም ቢዝነስ ቱ ቢዝነስ ያለ ፕላትፎርም ስለሆነ ትልቅ አስተዋጽኦ ያበረክታል። ሁለተኛ፣ አነስተኛና መካከለኛ ኢንዱስትሪዎች እጅግ በጣም ወጪ ቆጣዊ በሆነ ሁኔታ ምርቶቻቸውን በየትኛውም የሀገሪቱ አካባቢ አልፎም ወደ አፍሪካ ማስገባት የሚችሉበት ሁኔታ ይፈጠራል። እያንዳንዱ ኢንዱስትሪ ምርቱን በዚህ ፕላትፎርም ማስተዋወቅ የሚችልበት እድል ስለሚኖር ምርቱን ከማስተዋወቅ ባሻገር ጥራቱንም ማስጠብቆ ለገበያ እንዲቀርብ ለማድረግ ትልቅ ሚና ይኖረዋል። በዚህ ውስጥ አዳዲስ ቴክኖሎጂዎችን ለመጠቀም ፈጠራን ለማበረታታት እንደዚህ አይነት ፕላትፎርሞች ትልቅ አስተዋጽኦ ይኖራቸዋል። ስለዚህ ገበያውን በዘላቂነት የማስፋት ተደራሽ የማድረግ ከኢትዮጵያ አልፎ ወደ አፍሪካ ገበያም ለማስገባት ይሄ ፕላትፎርም ለእኛ ትልቅ ጠቀሜታ ያለው የኢትዮጵያን ዘላቂ ተወዳዳሪነት በእጅጉ የሚያሳድግ የኢንዱስትሪዎችን የማምረት አቅም በእጅጉ ከፍ የሚያደርግ ባላቸው የገበያ ልክ ግብአት ልክ ምርቶቻቸውን ለማሳደግ እና የማምረት አቅም አጠቃቀማቸውን ከፍ እንዲል ለማድረግ የሚያስችል ትልቅ ፕላትፎርም ሆኖ የሚያገለግል ነው። የሁላችንም ኩራት የሆነው ኢትዮ ቴሌኮም የሚያስተዳድረው በመሆኑ ሌሎች ትሬስ የማናደርጋቸው ፕላትፎርሞች ከሚሰሯቸው ግብይቶች ይሄኛው ፕላትፎርም የተሻለ አስተማማኝና ዘላቂ ሆኖ የማህበረሰቡን ችግር ለመፍታት የሚያስችል ነው ማለት ነው። በዚሁ የኢትዮጵያ ታምርት የመገበያያ መድረክ ይፋ የሆነ መሆኑን አበስራለሁ። አመሰግናለሁ። በጣም እናመሰግናለን። ታላቅ ሀገርና ሕዝብን በማገልገል ላይ የሚለው ከ1886 ጀምሮ አሁንም ደስተኞች ነን እናንተን ስላገለገልን፣ የኢንዱስትሪ ሚኒስቴርንም ስላገለገልን አሁንም እያገለገልን ስላለን፣ አዳዲስ ፕሮዳክትና ሰርቪሶች በጋራ እያመጣን ስለሆነም እንኮራለን ማለት ነው። አሁን ላይ ስትራቴጂችን ኔክስት ሆራይዘን ዲጂታል ኤንድ ቢዮንድ 228 የሚል አዲስ ስትራቴጂ አውጥተናል። ይሄ ስትራቴጂ አሁን ካታላይዝ ማድረግ ነው፣ ካታሊስትነትን አሳላጭነት ነው የሚባለው ማሳለጥን ማፍጠንን በሚያመጣ መልኩ ሊዲንግ ካታሊስት ፎር ትራይቪንግ ዲጂታል ኢምፓወርድ ኢትዮጵያ ኤንድ ቢዮንድ፣ ኢትዮጵያንና ከኢትዮጵያ ውጭ ያለውን ማህበረሰብ ከማገልገል አንጻር የሶስት ዓመት አዲስ ስትራቴጂ ይቀርጸናል። ስለዚህ አሁንም ይሄ ፕላትፎርም በፊት ቢሆን በኢትዮጵያ ውስጥ ነበር የምናስበው የነበረ፣ ባለፈው ምናልባት የመጀመሪያ ጊዜ ኢናጎሬት ሲደረግ። አሁን ላይ ግን ይህንን ነገር እንዴት አድርገን ነው ደግሞ አፍሪካ ማርኬት ላይ ይዘን መሄድ የምንችለው በሚል እሳቤ ነው ማለት ነው። ይህም ቅድም ካልኩት እንደ አራተኛ ነጥብ ልንጨምረው እንችላለን ማለት ነው። የሆነ የተመቸ ነገርና የጥሩ ጉዳይ እንዳለው ያሳያል ማለት ነው። በዚህም መሰረት አጠቃላይ ያለንን ቪዥናችንን ሪቫይዝ አድርገናል፣ ሚሽናችንን ሪቫይዝ አድርገናል፣ እንደገና ቫሊዋችንም ልክ እንደዚሁ ሪቫይዝ አድርገናል። ምናልባት ከቫሊዋችን ላይ እንደምታዩተኝ የኢኖቬሽን እና ኢንተግሪቲ ኤንድ ትረስት የሚል አስገብተናል። ስለዚህ ደንበኞቻችን የሚያምኑን አብረውን የሚሰሩ ፓርትነሮች የሚያምኑን በኢንተግሬቲያችን ትረስት ያላቸው የሚለውን ኦልዌስ ምን መጻፍ አለበት ማለት ነው እዛ ላይ እና ኢኖቬሽን የሚለው ደግሞ አዳዲስ ሀሳቦችን ደግሞ ማምጣትን የሚልም ልክ እንደዚሁ ያስገባ ነው ነው ማለት ነው ከላይ ያሉት በተወሰነ መልኩ ከዚህ በፊትም የነበሩ ቢሆኑም ሌላ ትልቁ ነገር ትልቁ አቅማችን ምንድነው? በኢትዮጵያ ማርኬት ስንመጣ 86 ነጥብ 1 ሚሊዮን አካባቢ ሰብስክራይበር አለን። ይሄ ማለት የእናንተ ማርኬት የናንተን ፕሮዳክትና ሰርቪስ የሚጠቀም ነው ማለት ነው እና ይሄ መረጃ ራሱ የእናንተን ምርት ለማድረስ ስለ እናንተ ምርት መረጃ ለመስጠት ምን ያህል ጠቀሜታ እንዳለውም ማየት እንችላለን። መሰረተ ልማት ጋር ልክ እንደዚሁ ተያይዞ ያሉ ጉዳዮችም ማለት ነው። ስትሪምላይኒንግ ማኑፋክቸሪንግ ቱ ዘ ማርኬት የሚለው ኢስ ሆሊ ግሬል ኦፍ የኢ-ታምርት የቢቱቢ ፕላትፎርም ማለት ነው ስለዚህ አጠቃላይ ኢሊቬት ያደርጋል የማኑፋክቸሪንግ ኢንዱስትሪውን የሚለውን ከወሰድም በኋላ ምናልባት በተወሰነ ደረጃ የግሎባል የኢኮሜርስ ፕላትፎርም ግሮዝ ትሬንዱ ምን ይመስላል የሚለውን ስንመለከት፣ ኤቭሪቲንግ ኢዝ ጎይንግ ዲጂታል ኢንዱስትሪም ልክ እንደዚሁ ኢዝ ጎይንግ ዲጂታል ኢቨን ኢንዱስትሪ 5.0 የሚለውን አብዛኛዎቹ ተቋማቶች ልክ እንደዚሁ እየተቀላቀሉት ነው። አማራጭ አይደለም ማለት ነው ከዛ ጋር ተያይዞ እና እንደምናየው የቢቱቢ የኢኮሜርስ ማርኬት ስንመለከተው እዚህ ላይ ኦልሞስት በትሪሊየን የሚቆጠር ነው ማለት ነው። የግሎባል አጠቃላይ ስናየው ማለት ነው የቢዝነስ ቱ ቢዝነስ ኢንዱስትሪው ማለት ነው አጠቃላይ ከዚህ ውስጥ ምን ያህሉ ነው ደግሞ እየተጠቀምንበት ያለውን አፍሪካ የቢቱቢ ኢኮሜርስ ወደኛ ስናመጣው ኮንቴክስት ስናመጣው 55 ቢሊየን አካባቢ ነበር 2024 የነበረው ዘን፣ 2030 ግን ኢስ ኦልሞስት በሶስት ነው የሚባዛው። ሶ ምን ማለት ነው ከዚህ ቁጥር ጋር አላይን ማድረግ ግዴታ ነው ማለት ነው። ስለዚህ እየተጠበቀ ያለው የቢቱቢ ፕላትፎርም አንዳንድ እድገቶች ይር ኦን ይር ምን ላቸው አላደር ዋይ ኦአይ ምን ላቸው ይር ኦን ይር ግሮዝ ምንለው። ከግሮዝ ላይ ስንመጣ ላይክ ማለት እንደ ኢንዱስትሪ ትልቅ ነው። የዚህኛውን ግን ስናየው ከ55 ቢሊዮን ኦልሞስት 3 ጥፍ ነው የሚያድገውና ኢት ኢዝ መስት ማለት ነው። ምን ማለት ነው እዚህ ውስጥ የቢቱ የዲጂታል የሆነ የቢቱቢውን ጆይን ማድረጉ ምን ያህል ጠቀሜታ እንዳለው መመልከት እንችላለን ማለት ነው። ሌላ ቅድም ሲጠቀስ እንደነበረው የአፍሪካ የኮንቲኔንታል ፍሪ ትሬድ ኤሪያ የሚለው

ስለዚህ አጠቃላይ እንደ ኪ ቤኒፊት ኖርማሊ የማኑፋክቸሪንግ ግሮዝ ከኮምፒቴቲቭነስ ባሻገር ስናየው ስትሪም ላይንድ የሆነ የሳፕላየር አክሰስ ሪል ታይም የሆነ ፕራይሲንግ እና አቬላቢሊቲ ማለት ነው። ግዢ ስንፈጽም ለምሳሌ እንደ ኢትዮ ቴሌኮም በርካታ ግዥዎችን እንፈጽማለን። የተወሰናቸው አቅራቢዎቻችን እዚህ ያላችሁ እና ትልቁ ቻሌንጅ ምንድነው? በጊዜ ዋጋን ማወቅ በጊዜ ዋጋን ማግኘት ይዜ ቻሌንጅ አንድን ዋጋ እንዴት አገኛለሁ ከየት አገኛለሁ? የሚለውንና ከዚህ ጋር ስንመለከት ስትሪም ላይንድ የሆነ አክሰስ ሪል ታይም የሆነ ፕራይሲንግ አቬለብል መሆን ኢትስ ቢግ ቲንግ ማለት ነው። ስለዚህ ራሱ ፕላትፎርሙ ምን ያስገድደናል? የእያንዳንዱ ምርቴ ዋጋ ምንድን ነው የሚለውን ነገር አዘጋጅተን እንድናስቀምጥ፣ ኮት በቀላሉ እንድንሰጥ ያደርገናል ማለት ነው። ይሄ አንደኛው ነው። ሌላ ሁለተኛ አውቶሜትድ የሆነ ፕሮኩርመንት ወርክ ፍሎ ኢንተግሬትድ ዊዝ ኢአርፒ ሲስተም ማለት ነው። ይሄ ማለት የተለያዩ ስርዓቶቻችን የውስጥ የፕሮኩርመንት ወርክ ፍሎ ኦቶሜት ያደርግልናል። እጠይቃለሁ፣ ምን ያህል ኳንቲቲ እንደሆነ፣ የት አገኛለሁ፣ መቼ ይደርስልኛል፣ በምን አይነት ጥራት የት ቦታ ላይ እነዚህን የመሳሰሉ ነገሮችን በሙሉ ያካትትልናል። የኢንተርፕራይዝ ሪሶርስ ፕላኒንግ ያላቸው ድርጅቶችና ተቋማቶች ካሉ ደግሞ ይሄ ፕላትፎርም ቀጥታ ከዛ ጋር ኢንተግሬት ይደረጋል። የምትፈልጉትን መረጃ በቀላሉ ማስተሳሰር ይቻላል ማለት ነው። ኤአርፒ የሌለ ካለ ደግሞ ልክ እንደዚሁ ኤአርፒ ኢዝ ፓርት ኦፍ ት ባይ ደ ወይ እንደ አዶኑ ነው የገባው፣ እንደ ተጨማሪ ኤአርፒ የሌለው ለምሳሌ ያል የኢንቨንተሪ ማኔጅመንት ሳፕላይ ቼን ማኔጅመንት፣ እነዚህን የመሳሰሉ የኤአርፒ ሞጁሎች የሚያስፈልጉ ካሉ ቀጥታ ምን ማድረግ ይቻላል ማካተት ይቻላል ማለት ነው እያንዳንዱ ለራሱ ስለዚህ ኖት ኦንሊ የቢቱቢ ፕላትፎርም ብቻ ሳይሆን ለቢቱቢ ፕላትፎርም የሚያስፈልጉ ከጀርባ ራን የሚያደርጉ የተለያዩ አፕሊኬሽኖችን የኤአይ አፕሊኬሽኖችን ጨምሮ ያካተተ ነው ማለት ነው ዘን የዳታ ድሪቭን የሆነ ኢንሳይት ዲማንድን ፎርካስት የምናደርግበት ኮስትን ኦፕቲማይዝ የምናደርግበት ደግሞ ልክ እንደዚሁ ጠቀሜታው ከፍተኛ ነው ፎርካስት ማድረግ መቻል ራሱ ኢዜ ቢግ ዲል ማለት ነው ያን የምናደርገው ምን ሲሆን ነው አንደኛ የኢንዱስትሪው አምራቾች ግብዓት የሚቀበሉ አሉ ያን ግብዓት እንዴት አድርገን ሰብስበን አግሪጌት አድርገን በቀጣይ ደግሞ ምን እንውሰድ ምንለዋለ እንለዋለ ኮምፒቲቲቭነስ ኢዝ ኦልሶ ዜር ማለት ነው። ማን ምን ያመርታል ኮላቦሬት ማድረግ ይቻላል ኮምፒት ከማድረግን ባሻገር እነዚህን የመሳሰሉ ነገሮች ስናይ ኮስቶቻችን ኦፕቲማይዝ ማድረግ እንችላለን። ላይክ አንድን አይተም መቶ እና አንድን አይተም ደግሞ አስር ሺህ ዲማንድ መኖሩን ማወቅ የተለያየ ስለሆነ እንደ ዲማንድ አግሪጌሽን አድርጎ ማየትና መመልከት ይቻላል ማለት ነው። ሌላ የቢቱቢ ፕላትፎርም ኢትዮጵያ ላይ ስንመጣ አጠቃላይ እሳቤው ማለት ነው ሴንትራል የሆነ ማርኬት ፕሌስ ማድረግ ነው። የማርኬቲንግ ትሎች ይኖሩታል። ኢንድ ቱ ኢንድ የሆነ የሎጂስቲክስ ሲስተም አለው። እንደገና የካስተመር ሳፖርት አለው። የተለያዩ ችግሮች ካሉ፣ ለምሳሌ ያል ሳፖርት የሚያስፈልግ ካለ ዴርዜ ኮል ሴንተር ቱ ሳፖርት ዩ ቲም አለ ከጀርባ ሳፖርት ሊያደረግ የሚችል ማለት ነው። ዘን የፔይመንት ኢንተግሬሽን እና ካስተመሮቻችሁ ደግሞ ከእናንተ ጋር ሎያል ሆነው እንዲቆዩ የሚያደርግ የሎያሊቲ ፕሮግራምንም ልክ እንደዚሁ አብሮ አታች ማድረግ ይቻላል ማለት ነው። ስለዚህ ከዚህ ጋር ተያይዞ ለሳፕላየሩ በጣም ከሚገባው በላይ ብዙ ጠቀሜታዎች ይዞለት ይመጣል። ቅድም እንዳልኩተኝ ኢንሳይት ከማምጣት ጀምሮ አግሪጌት ከማድረግ ጀምሮ እንደገና ለገዢው ደግሞ ልክ እንደዚሁ ጠቀሜታ ይኖረዋል። ዲስትሪቢዩተሮች ዊል ቢ ፓርት ኦፍ ኢት ሴም ታይም የሎጂስቲክ ፕሮቫይደሮች እና ለመንግስት ደግሞ ኢኮሲስተሙን ደግሞ ለመደገፍ ደግሞ የሚያስፈልገውን ነገር ኢንሳይት ይፈጥርለታል ማለት ነው። የኢታ ምርት ፕላትፎርም ወርክፍሎ የተለያዩ ወርክፍሎዎቹን ነው የሚያሳየው፣ ከምርት ጀምሮ እንዴት አድርጎ እያንዳንዱን እንደሚያሳየን። የመጀመሪያው ሬጅስትሬሽን ኤንድ ቬሪፊኬሽን ይኖራል። ሳፕላየሩ የሎጅስቲክ ፓርትነር ሊሆን ይችላል። ባየር ኢት ዊል ቢ ሬጅስተርድ ዘን ሬጅስተር ካደረገ በኋላ ፕሮዳክት ኤንድ ማርኬት ፕሌስ ሊስት ያደርጋል። ያሉኝ ምርቶች ያሉኝ ፕሮዳክቶች ያሉኝ ሰርቪሶች እነዚህ ናቸው የሚለውን ነገር ያስቀምጣል። ያን ካስቀመጠ በኋላ እንደገና ባየሩ ልክ እንደዚሁ ኦርደር የሚያደርግበት አለ። ኦርደር ካደረገ በኋላ እንደገና ሳፕላየሩ ራሱን የቻለ የፉልፊልመንት ይኖረዋል። ፉልፊልመንት ስንል ሙሉ አጠቃላይ የፉልፊልመንት ፕሮሰሱን ባካተተ መልኩ ማለት ነው። ዘን ሎጂስቲክስ ኤንድ ዴሊቨሪ አለው። ዘን ጉድስ ሪቺንግ ሪቴለር ሊሆን ይችላል፣ ባየር ሊሆን ይችላል። የተፈለገበት ቦታ ላይ ማድረስን ያካተተ አጠቃላይ ፉል የሆነውን የወርክ ፍሎው ያካተተ ነው ማለት ነው። ቅድም እንዳነሳሁት ደግሜ መግለጽ የምንፈልገው ከዚህ ጀርባ የሚያስፈልጉ ለምሳሌ የኢንቬንተሪ ማኔጅመንት የሌለው ማኑፋክቸረር ሊኖር ይችላል። ስለዚህ ኢንቬንተሪ ማኔጅመንት ሲስተም ካም ቢ ፓርት ኦፍ ኢት። ከዚህ ጀርባ የሚያስፈልጉ የተለያዩ የዲጂታላይዜሽን ቱሎችን እና አፕሊኬሽኖችንም ልክ እንደዚሁ ፓርት ኦፍ ኢት አድርጎ የመጣ ነው ማለት ነው። እና ብቻውን የተንጠለጠለ አይደለም፣ ሁሉንም በቀላሉ ኢንተግሬት ማድረግ የሚያስችል ነው ማለት ነው። ምንድን ነው ኖርማሊ ከሌሎቹ ለየት የሚያደርገው ብለን ካሰብን ቅድም እንደተባለው ረዘም ያለ ጊዜ ወስዷል ማለት ነው። ረዘም ያለ ጊዜ የወሰደበት ምክንያት ሌሎች ምን እያደረጉ ነው፣ አክቹዋል የሆነ የአሊባባ ቪዚት ነበር፣ የታውባው ቪዚት ነበር። ምናልባት የረሳውት ካለ ሌላ ማላል ታውባው፣ አሊባባ እንደገና የጀዲ ልክ እነዚህ ትልልቅ የሚባሉትን አቅራቢዎች ልክ እንደዚሁ ቪዚት ለማድረግ ተሞክሯል ማለት ነው። ከእነሱም የተወሰዳል አንደኛው ዩኒፋይድ እና ኮኔክትድ ምን ማለት ነው? አጠቃላይ ለኢንዱስትሪው የሚያስፈልገው ነገር በሙሉ ዩኒፋይድ እና ኮኔክትድ በሆነ መልኩ ማቅረብ፣ የዲጂታል ማርኬት ፕሌስ፣ ሪል ታይም የሆነ ኢንሳይት፣ ኤአይ ቤዝድ የሆኑ ኢንሳይቶችን ማምጣት። ይሄ ምንን ያካትታል? ዓለም አቀፍ ያሉ ትሬንዶችን። ስለዚህ ኢታዝጋት የራሱን የቻለ የኒውስና የኢሜል ኮሚኒኬሽኖች አሉ። በየኢንዱስትሪው ዴር ዊል ቢ አን ኢንሳይት ማለት ነው ማለት ምን አለ የሚለውን ነገር ምንድነው የአሰስመንት ቱል አለ ማለት ነው። አናላይዝ የሚያደርግ በእሱ አማካኝነት ደሊቨር እናደርጋለን የተለያዩ ኮንቴንቶችን። ለምሳሌ ያህል በቅርብ የኮፐር ዋጋ የጨመረበት ወቅት አለ። የኮፐር ዋጋ ሲጨምር፣ ኮፐር ዋጋ ጨመረ፣ ይህን ኢንሳይት የሚሰጥ ማለት ነው። ወደ የት እየሄደ ነው የሚለውን አጠቃላይ ትሬንዱን የሚሰጥ ኢዝ ፓርት ኦፍ ኢት ማለት ነው። ሴኪር እና ሪሌያብል ነው። ዩ ዶንት ሃቭ ቱ ወሪ። ምንድነው ለሴኪሪቲ ሲነሳ የምናነሳው በየቀኑ በቴሌብር እስከ 11 ቢሊዮን ብር አካባቢ 11.5 ቢሊዮን ብር ዜር ዜ ትራንዛክሽን ዊ ሴኩር ዛት ከቴሌብር ጋር ተያይዞ ዩዶን ዶንት ፊል የሴኩሪቲ ሹ ገጥሞ ያቅ ዋይ ዊ ዱሃ በጣም ጠንካራ የሆነ የሴኩሪቲ ሲስተም ስላለ ነው ማለት ነው። ስለዚህ ሌላኛው የኢንተግሬትድ የሆነ የሎጂስቲክ እና ትራኪንግ ሲስተም አለው። ዲዛይንድ ፎር ማኑፋክቸረር ማኑፋክቸሪንግ ኢንዱስትሪ መሆኑ ነው። ይሄ ለማኑፋክቸሪንግ ኢንዱስትሪ ተብሎ ዲዛይን የተደረገ ነው ማለት ነው። አጠቃላይ አንዳንዶቹ ኢትካምቢ ከማኑፋክቸሪንግ ኢንዱስትሪም ሰፋ ያለ ነው። እዚህም ላይ የምናካተታቸው ለምሳሌ አለ ፋይናንስ፣ አንድ ራሱን የቻለ ነው፣ ፓርት ኦፍ የኢንዱስትሪው ነው። ባንኮች ዊል ቢ ሬጅስተርድ ሂር ፋይናንስ፣ ኢንሹራንስ የሚሰጡ ዊል ቢ ዴር፣ ሎጂስቲክ ዊል ቢ ፓርት ኦፍ ኢት ማለት ነውና ለኢኮሲስተም የሚጨምሩና ለኢኮሲስተሙ ቫሊዩ ይጨምራሉ የሚባሉትን በሙሉ ያካተተ መሆኑ ነው። ሂዶ ሂዶ ግን አደሴንተሪዝ ዘ ማኑፋክቸሪንግ ኢንዱስትሪ ማለት ነው። ኪ ፋንክሽናሊቲ ቅድም ኖርማል ያነሳዋቸው ናቸው። የዲጂታል ማርኬት ፕሌስ በተወሰነ ደረጃ ዴሞ ስላለን ዴሞ ላይ በትክክል እናየዋለን። የዲጂታል ማርኬት ፕሌስ ይዛ አንድ ራሱን የቻለ ነው ማኑፋክቸረርና ሳፕላየር እርጋታ ያይዞ ማኑፋክቸር እንዴት ኢምፓወር ያደርጋል ቢዝነስ ሬጅስተር አፕሎድ ሰርቲፊኬት ቢውልድ ካታሎጎችን ቢውልድ ማድረግ እነዚህን የመሳሰሉ የተለያዩ ታይፕ ኦፍ የዶክመንቶችን እንዴት ካምፔን እንዴት እንሰራለን ኩፖኖችን አንዳንዴ ኩፖኖችን እንሰጥ እንችላለን ቢዶችን ማውጣት እንችላለን ለምሳሌ ያል በ48 ሰዓት 24 ሰዓት የሚቆይ ቢድ ማለት ነው የሆነ ፕሮዳክት ሊስት እናደርጋለን በዚህ ሰዓት ለ24 ሰዓት እንደ ጨረታ ልናወጣበት የምንችለው ሁሉ አለ። የሳፕላየር ደግሞ እንደ ቤኒፊት ዳይሬክት ባየር ጋር ኢንጌጅመንት ይኖረናል። ያ ራሱን የቻለ ለኔጎሽሽን ና ለዲስከሽን የሚሰጡን አድቫንቴጆች አሉ ማለት ነው። ሎጂስቲክስ ኤንድ ዌርሀውስ አብዛኛው አምራች የራሱ የሆነ ዌርሀውስ አለው። ነገር ግን ሎጂስቲክ ግን ላይኖረው ይችላል። ስለዚህ የሎጂስቲክ ሲስተም ኢዝ ፓርት ኦፍ ኢት። እንደገና ደግሞ የራሱ ሎጂስቲክ ሲስተም ደግሞ ያለው ደግሞ ልክ ከዚህ ፕላትፎርም ጋር ኢንተግሬት እናደርግለታለን ማለት ነው። ስለዚህ የኛ ባለሙያዎች ያን ኢንተግሬት ያደርጋሉ ማለት ነው። እና ስትሪም ላይንድ የምንለው ከዚህ ጋር የተያያዘ ነው ማለት ነው። የባየር ና ኮንሲውመርን ልክ እንደዚሁ እንዴት አድርጎ ጠቀሜታ ያመጣል የሚለውን ለምሳሌ በኢሜጅ ብሮውዝ ማድረግ፣ በቪዲዮ ኦፕሽኖችን ኮምፔር ማድረግ እቃም ትሸጣላችሁ አምርታችሁ እንደገናም ትገዛላችሁና፣ ልክ እንደዚሁ ደግሞ በገዢ ሳይድ ደግሞ ሲሆን ደግሞ ማነጻጸር፣ ምን አይነት ስፔክ አለው የትኛው ይሻለኛል የሚለው ሁሉ ልክ እንደዚሁ ማምጣት ይቻላል ማለት ነው። ሌላኛው የዲጂታል ፔይመንት ነው። ፔይመንቶችን በዲጂታል አማራጭ ደግሞ ማስኬድ የሚለውም ልክ እንደዚህ ፓርት ኦፊት ነው ማለት ነው። ሳፖርትና አሲስታንት አሲስታንስ በቻት በኢሜይል በስልክ በተለያየ መልኩ ልክ እንደዚሁ የታዝጋት ሳፖርት። አንዳንድ ሲስተሞች ሳክሰስፉል የማይሆኑበት ምክንያት ምንድን ነው ተብሎ ከተነሳ ራሱን የቻለ ከጀርባ የቴክኒካል የባክ ኦፊስ ሳፖርት አለመኖር ነው። ኢትዮ ቴሌኮም ደግሞ ኦልዌይስ ኢት ፕሮቫይድ ለእንደዚ አይነት ነገር ፎከስ ይሰጣል። ስለዚህ ሳፖርት ከባክ ኤንድ እንደሚሆን ኖር ለማስረዳት ነው ማለት ነው። ስለዚህ የሬጅስትሬሽን ፕሮሰስ አጠቃላይ ሳይናፕ ዩዘር ዘፕላትፎርሙን ፕላትፎርሙ ሳይናፕ ማድረግ ነው። የቢቱቢ ሳፕላየር ኢንፎርሜሽን አለ። ባክ ኦፊስ ሴታፕ፣ ልክ እንደዚሁ ሴታፕ አለን ባክ ኦፊስ ላይ የኮንፊገሬሽን የዳሽቦርድ፣ እና ኦቨርቪው፣ ካታሎግ ማኔጅመንት፣ ኢንቬንተሪ ማኔጅመንት፣ አድቨርታይዝመንት ማኔጅመንት፣ ኩፖን ማኔጅመንት እና ፓርትነር ማኔጅመንት በእያንዳንዱ ሞጁሎች፣ እነዚህን የመሳሰሉ ሳፖርቶች፣ ለዚህ የሚያስፈልግ የባክ ኦፊስ ሳፖርት አለ ለማለት ነው። ትልቅ ቱል ነው። ከዚህ ጀርባ ደግሞ ለኢንዱስትሪ ሚኒስቴር ደግሞ ልክ እንደዚሁ አጠቃላይ ራሱን የቻለ ፕላትፎርም አለ። እናንተን ሳፖርት የሚያደርግበት ከቢቱቢዩ ባሻገር ያለ ማለት ነው። ያ ሳፖርት የሚያደርግበት ኦኬ፣ ሙሉ በሙሉ ማለት ነው እይታ የሚፈጥርለት። ልክ እንደዚሁ ከዛ ጋር የተያያዘ ሌላኛው ፕላትፎርም አለ። እንጠቀምበት፣ እናሳድገው። የእኛ ብቻ ሳይሆን የአፍሪካ የመገበያያ ፕላትፎርም እናድርገው፣ ያንም እናደርገው ደግሞ ልክ ከዚሁ ከአሁኑ ጀምረን ማስተካከል የሚገባንን ፕላትፎርሙ ላይ ለእያንዳንዱ ካስተማይዝድ የሆነ ምንድነው ማለት ለሁላችሁም ካስተማይዝድ የሆነ ነው የምናደርገው ካስተማይዝድ ማለት ለእያንዳንዳችሁ እንደ እያንዳ እንደየፍላጎታችሁ አድርገን ነው የምንሰራው ስለዚህ ወጥ የሆነ አይደለም ማለት ነውና ኢፍ ዩ ኒድ አኒ ካስተማይዜሽን መጨመሪያ ያለበት መውጣት ያለበት እንደዚ አይነት የመሳሰሉ ነገሮች የሚያስፈልጉ ከሆነ እሱን ማድረግ ይቻላል። የክላውድ ኢንፍራስትራክቸር ሬዲ አድርገናል። ፎቶም የምታስቀምጡበት ልክ እንደዚሁ ኢዝ ፓርት ኦፍ ኢት የተለያዩ ቪዲዮዎች የሚቀመጡበትም ልክ እንደዚሁ ተዘጋጅቷል። ኮኔክቲቪቲም ለዛ የሚያስፈልገውን አዘጋጅተናል። ኢንድ ቱ ኢንድ የታሰበበት ነው ማለት ነው እና እናሳድገው ሚል መልእክት ነው ያለን። ስለ ተሰጠን እድል ከእናንተም ጋር እየሰራን ስላለን እጅግ አድርገን እናመሰግናለን። ቴንክ ዩ